ሰላም ጤና ፍቅር ገንዘብ ይስጥልኝ። ውድ አገሬ ልጆች እንዴት ናችሁ? አማን ነው አለን፣ ክብሩ ይስፋ። የአብርሽና የሩታ ሰርግ አዋራ እንዳስነሳ ብዙዎቻችሁ ታውቃላችሁ። በዛም የተነሳ አብርሽ ላይፍ ገብቶ ከተቃወሙት ሰዎች ጋር ተነጋግሯል። ምን እንዳለ በዛሬው ቪዲዮ የምናይ ይሆናል። ለብዙዎች እንዲደርስ ይህን ቪዲዮ ላይክ አርጉት። እንዲሁም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ስጡኝ። ወደ ቪዲዮ እንሂድ። ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም፣ ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች፣ አረብ ሀገር ለፍታ ኑሯን ባቀናች፣ አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም ያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ገስታ ሰፈታ የሶሳር ግላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ፣ እኛም የተቃወምንክ ጣልት ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው፣ ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው አብርሽ ጋር አይሄዱ ወይ? ናቲ ባቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መስላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ። ፓስፖርታቸው ተቀምቶ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነ ሩታ እነማን እነማን ተሰባስባችሁ ማቲ ድራይቨሩ ለእኛ ያዘጋጃችሁት ፍሪ ድራይቨር ለነሱ አድርጉና፣ እናብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ። ይሄ ነው ሌላው። ማቲን ደውይ፣ በጣም ደስ ይላል። በቃ እናንተም ብትሆኑ መርዳት ከፈለጋችሁ ለእንደዚህ አይነት ሰው ለሰማይ ራሱ ተቀባይነትን ታገኛላችሁ። የተቸገሩ አሉ፣ እዛው ዱባይ ውስጥ ሰርተው የሚጉላሉ አሉ ህክምና ቦታ ያሉ አሉ። ስለዚህ ለነሱ መርዳት ካለባችሁ እነሱን እነሱን እርዱ። ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚህች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደመወዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልህ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር ወደሽ ከተደፋሽ ቢረግጥሽ አይፋል ለአመዳም እያለች፣ ለእናንተ ለናንተ ጎጆ ሞሞ ያምስ ከግርድና አትወጣም፣ ገረድ ነው ስሟ። እኛን ግን ወደድክም ጠላህ አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸው ሁሉ አበዳን አላድርጎም እኛን አይወኩሉም። አረብ አገር ላይ ያሉት የዛን ምላሻችሁን ደግሞ ደሞ ሳርጋችሁ ላይ ታችታል። አስር ሰው ነው የተገኘው፣ ስለሰሙን ነው አስር ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ አንተ ሰርግ ላይ እኮ መምጣት ነበረብን አይደል እንደንት ነው ማለት ነው ግን ያደረጋችሁት ምንድነው የብሽሽቅ አደረጋችሁት እኔ ከዚህ በፊት በነበሩኝ ቪዲዮዎቼ ተናግር የነበረ ብዙዎቹን ማለት በቃ ስትሰሩ የሆነ ለኦዲንሳችሁም ተጨንቃጩ ስሩ የማይመስል ነገር አትስሩ ብዬ ነበረ አሁን ዱባይ በአጋጣሚ ሊሆን ይችላል ሄዱት ግን በዚሁ በቃ መሄዳችን ካልቀረ የሰርግ ቪዲዮ የምንቅረጽ እንደዚህ እናደርግ ምናምን ብለው በአጋጣሚ የሚሰሯቸው ነገሮች ናቸው። ለዚህ ደረጃ ያደረሳችሁ እነሱ እምነታቸው ኦርቶዶክስ ነው። በኦርቶዶክስ እምነት ደግሞ አሁን ላይ ጾም ነው። ጾም እስከሆነ ድረስ ደግሞ ሰርግ የለም ማለት ነው። ስለዚህ ይሄ በአጋጣሚ በአጋጣሚ የምታሰካኩትን ነገር ለዚህ ደረጃ ነው ያበቃችሁት። አስቡበት ስለሚደረግላችሁ ወላሂ ላዚም አላሽ አይዴ ነው እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም ለወደፊትም አይኖርብኝ። ግን አይ ይቅርታ ለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ፣ ራሳችሁን ነገ ምን እንደሚፈጠር አይታወቅም። ነገ የትኬ ትታጣላችሁ፣ ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ። ቤታችሁን የእናቴ አባቶቹን ቤት አሳድሱ። ታውቁቻችሁ ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል፣ እኔንም ጨምሮ። ትክክል ናት። አሁን እና አብርሽ ማለት ነው፣ ቪዲዮ ሰርተው በለቀቁት በደቂቃ ውስጥ ብዙ ሺህ ተመልካች ነው ያላቸውና አድርጉ የሚሏቸውን ነገሮች የሚታዘዙ ተመልካች ነው ያላቸው። ስለዚህ እነሱም ይህንን አይተው እነሱን የሚጠቅማቸውን ነገር እንዲያድርጉ የሚጎዳቸውን ነገርም ተዉ ማለት እኮ ያለባቸው እነሱ ናቸው። እኛ ወደን አይደለም። እኔ አሁን ኳስ እደግፋለሁ፣ ሌሎችም ሰዎች ኳስ ይደግፋሉ። የፈረንጅን ኳስ ለማያገባን ነገር እንቃጠላለን። ጨጓራውን በሽተኛ ይሆናል፣ ራሱን ያጠፋል ምናምን ሁሉም በየፊናው የሚደግፈው ነገር አለ። እናንተም እና አብርሽ ልደግፏቸው ትችላላችሁ፣ ልትወዷቸው ትችላላችሁ። ደስ ይላል እኮ። ግን ኦቨር አታርጉት። ኦቨር አታርጉት ማለት ውደዷቸው፣ ኦቨርም ውደዷቸው። ተጣሉ የሚል እምነት የለም፣ ተዋደዱ እንጂ። ምንድን ነው ማድረግ ያለባችሁ? ውደዷቸው። ከዛ በኋላ ግን ላባችሁን ጠብ አድርጋቸው፣ ያመጣችሁትን ገንዘብ አትበትኑ ነው በቃ። ይሄ ነው ዋናው ቁም ነገር። ስለዚህ እኔ ደግሞ እንድታስተካክሉ የሚፈልገው ነገር ምንድነው፣ የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አሳደርጉትን። አሁን ለምሳሌ መጀመሪያ ገብተሽ የአወራሽን ሞት ደስ ስለማይል አይ ኖ ኖ አልኩሽ አለ። ስለዚህ ከዛም በኋላ ደግሞ አስተካክል አስተካክልሽ አወራሽ ስለዚህ እነሱንም ልክ አሁን እኔን ባወራሽበት ቶን ለምን አታስረዷቸውም? ላይቭ ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነስርዓት አታወሯቸውም? ስለዚህ ይህን ነገር እናንተም እንድታስተካክሉ ትፈልጋለሽ። ይሄ አሁን ያወራሻቸው ነገሮች በሙሉ ምናምን፣ እኔ ማውቀው ታሪክ የለም፣ አሁን እዚህ ሀገር ስለማልኖር አላቅ። አሁን ስታወሪ ግን ተረዳዎች አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ፣ ያወራሽበት ሞት ይገዝላል ምናምን ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን አሁን ላይፍ ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ስራ ነው። እናንተን አይወክልም ነ ያሳቂ ነ ውጭ ነይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውምሽ እየሰማች ስለሆነ ችግር የለውም። ግን ደግሞ ይህ እናንተን አይወክልም የህፃን ልጅ ስራ ነው፣ በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ ምታምዙ ከሆነ ሰዎችን ሰፖርት ምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋ ያደረ የሆነ ነገር እዚህ ጋ ያጠፋሽ ማቻ ያደርግም አይደለ? ስለዚህ አብሮ ጭንቅላታችን ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽ ወይም ገብቼ አውርተሽን አጣቂ ማቲ ነው ዛሬ እናውራቸው ያለ። ስለዚህ እኔን አውርተሽን ቢሆን ያኔ ድሮ ነገሮችን ፈተን ሰላም ይሁን ነበር ማለት ነው። በዘዊ እኔ እና አብርሽን በጣም ማደንቃቸው መንገድም አለ። ምንድን ነው ስራ ብለው እስከያዙት ድረስ ለዚህ ደርሰዋሉ። ጥሩ ኑሮ ይኖራሉ። መኪና፣ ጥሩ መኪና ይነዳሉ። ኮንሲስታንስ ሊ ነው፣ በቃ ቪዲዮ የሚለቁት በአንድ ቪዲዮ በደንብ ያገኛሉ። እና በጣም ጀግና ናቸው። ከቡታ ጀራ መጥተው አዲስ አበባ ጽድት ያለ ኑሮ ነው የሚኖሩት። እና አንደኛ ናቸው። የሚንቀሳቀስ ሰው ችግር ይገጥመዋል። የማይንቀሳቀስ ሰው ነው ችግር የማይገጥመው። እነዚህ ሰዎች ልክ ነው ብለው አድርገውት ይሆናል። ግን አሁን በመነጋገር ፈተውታል። ትክክል እንዳልሆኑ እነሱም ተሰምቷቸዋል። ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲጣመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃችኋለን። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አርአያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሯችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየስ። እሺ፣ አንድ ነገር ልንገረው አብርሽ፣ የዛሬ ሶስት ወር የዛሬ አራት ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል፣ ኪሎ በዝቶ አንድ ኪሎ እላፊ ሆኖ ለአንድ ኪሎ ሬሶ አንድ ኪሎ እላፊ መጥቷል ተብሎ። አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ፣ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነኛ ምንጮሁላቸው እንጂ እኛ አብርሽ፣ ያንተም የሩታ መጣመር አስጠልቶን፣ ወንድሞች ሩታን እህታችን ናት፣ አንተም ወንድማችን ናት። አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያን የምታስጠሩ አደል አብሪ። ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ ሀያ አራት ሰዓት እንደ ቬንቲሌተር የተሽከረከሩ ነው። ይሄንን ብር የሚያመጡ 500 ድርታው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው። አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታዩ። ብዙዎቹ ተጎርተው የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኚዋቸው። የአንደኛ ከጎናችሁ እቆማለን ከቦናቸው። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ያው መጨረሻው ይሄ ነው። ቢላገጥም ቢሳቅም፣ ሁሉ ነገር ቢደረግ መጨረሻው ያው ተነጋግሮ መተማመን ነው። በቃ ችግር መፍታት ማለት ይሄ ነው። በጣም ደስ ይላል። እናንተም እና አብርሽም ያሉትን ችግሮች ሰምታቸዋል። ሁሌ ገቢ መሰብሰብ ብቻ አይደለም፣ መርዳትም። ባታሳዩም ግን እዛ ላሉ ሰዎች ያው አብዛኛው ኦዲንስ ያላችሁ ሳውዲ፣ ዱባይ፣ ኦማን ምናምን ናቸው፣ አረብ ሀገሮች ናቸው። እና ያለውን ነገር መርዳት ጥሩ ነው። ለእናንተም ጥሩ ነው። ለሰማይም ቤታችሁም አሪፍ ነው። ለማንኛውም ማይፋሚሊ ፋሚሊ ለዛሬ ያስጉላችሁ ቪዲዮ ይሄንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ።